የጥርስ ሳሙና እንደዚህ ታምረኛ ነው? ሩዝና የጥርስ ሳሙና ሲደባለቅ ኃይለኛ ሙጫ ይሆናል። የጥርስ ሳሙናና ቢራ ነጭ ጫማውን ወደ ነበረበት ይመልሳል። የጥርስ ሳሙናና የልብስ ማጠቢያ ሳሙና ከጫማው ላይ ነጠብጣቦችን ያስወግዳል። የጥርስ ሳሙናና የዕቃ ማጠቢያ ሳሙና መስታወቶችን ይጥረጉበት፣ አንጸባራቂ ያደርገዋል። የጥርስ ሳሙና በሞሉያ ባልዲ ውስጥ ጨምሩ ወለሉ እንደ አምፖል ያበራል። የጥርስ ሳሙናና የልብስ ማጠቢያ ዱቄት የወለል ንጣፎችን ሙሉ በሙሉ ያጸዳል። ነጭ ልብሶ ወደ ቢጫነት ሲቀየር ምን ማድረግ አለቦት? ልብሱን ይጥሉታል? ያስቀምጡ አምስት ሴንቲሜትር የጥርስ ሳሙና ጥቂት የልብስ ማጠቢያ ሳሙናና ትንሽ ጨው ይጨምሩ በ50 ዲግሪ አካባቢ በፈላ ውሃ ውስጥ ለአስር ደቂቃዎች ያስቀምጡት በቀስታ ይሹት ናም ልብሱ አዲስ ይሆናል የወርቅ ወይም የብር ጌጣጌጦን ከቆሻሻ ለማጽዳት ወደ ጌጣጌጥ መደብር አይሂዱ ሊጎዳ ይችላል የጥርስ ሳሙና ጨው የእቃ ማጠቢያ ሳሙናና ነጭ ኮምጣጤ ይጨምሩ በደንብ እንዲሟሟ ያድርጉት። ለአስር ደቂቃዎች ይጠብቁ። ከዛም በጨርቅ ያጽዱት። የወርቅና የብር ጌጣጌጦ እንደ አዲስ ያበራል። ለበለጠ ተግባራዊ ምክሮች ፎሎ ያድርጉን።